አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰዎች እንዴት ናቸው? እንዴት ሰነበታችሁ? ከኔ ጋር አልሐምዱሊላህ ዛሬ መተናል። ዛሬ ምን ሰራው? የዩቲዩብ ሎጎ እንሰራለን ማለት ነው፣ ወይም የዩቲዩባችን ፕሮፋይል እንሰራለን። ቪዲዮን እስከ መጨረሻ ተከታተሉ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። ለምታበረታቱን ለምትደግፉን እጅግ ጋር አድርጌ እስከ መጨረሻውም ድጋፋቸው አይለኝ ውዶቼ፣ በጣም የማመሰግናችሁ፣ ክበሩልኝ። ቀጥታውን ወደ አሰራሩ እንገባለን ማለት ነው። ቀጥታውን ወደ አሰራሩ እንገባለን። የምናወርደው አፕሊኬሽን ከሌላችሁ አውርዱት ማለት ነው። እኔ እጠቀምበታለሁ፣ ፒክስል ላብ አፕን አውርዱ። ያው ብዙ ዩቱበሮች ይኖራቸዋል፣ የሌላችሁ አውርዱት፣ ፕሌስቶር ላይ በመግባት ቀላለው ማለት ነው። እኔ ግን አለኝ ያው የምጠቀመው አብዛኛው በዚሁ ነው። ቀጥታ እሱን በመንካት በዚህ መልኩ ይመጣልናል። እዚህ ጋር የድሌት ምልክቱ እንነካለን ማለት ነው። የድሌት ምልክቱ ነካን፣ ከዛ እዚህ ጋር የመደመር ምልክት አለ። እዚህ ጋር ሾፕስ የሚላለ እሱን በመንካት በዚህ መልኩ ይመጣልናል። እዚህ ጋር እንደዚህ የተለያየ አማራጭ አለ። ሶስት ማዕዘን አለ፣ ክብ አለ፣ አራት ማዕዘን የተለያየ አለ ማለት ነው። ከእነዚህ ውስጥ የእናንተ ምርጫችሁ ያስደሰታችሁትን መምረጥ ትችላላችሁ ማለት ነው። እኔ ግን ይሄኛው ክቡን መረጥኩኝ። ያኔ ሙከራ ነው ል እዚ ጋ እነካለሁ ማለት ነው። ከዛ እዚ ጋ ነካና እዚህ መልኩ ይመጣልኛል ማለት ነው። እዚ ጋ ራይት እነካለሁ። ከዛ እንደዚህ ይመጣልናል። እዚህ ጋር ኮፒ እናደርጋለን። እኔ ሶስት እንዲሆንልኝ እፈልጋለሁ። በሶስት አይነት ከለር ላደርገው ማለት ነው። አንድ ሶስት አይነት ከለር ሆነልኝ ማለት ነው። ከዛም የሚጀምረው ይሄ ነው አይደል? ከለር ደግሞ እንሰጣለን። አሁን ከለር ለመስጠት ይሄ ነው፣ ማንሸራተት ብቻ ነው። ከዛ እዚህ ጋር እንነካለን። ከዛ እዚህ ጋር ኦን እናደርጋለን ማለት ነው። ከዛ ወደ ላይ እንላልና እንልና እንደዚህ እንነካለን። እንደዚህ በማሸራተት የተለያየ ከለር እናደርጋለን። ከዛም ያው የተለያየ ከለር መምረጥ እንችላለን ማለት ነው። እዚህ ጋር አረንጓዴ አደረግኩ። ከዛም ቢጫ አፏን አረንጓዴ ያደረግኩ ይሄኛው የመጀመሪያው፣ ከዛም በኋላ ደግሞ ሁለተኛው ላይ ደግሞ ይሄኛውን ማንቀሳቀስ አለባችሁ። ይሄኛውን አራት ማዕዘኑ ይሄንን ስትነኩ አሁን ይሄ ወደዛ ዞረ ማለት ነው። ይሄንን እንትን ካላ ካላንቀሳቀሳችሁት አንዱን ብቻ ነው የሚቀያየርላችሁ ማለት ነው። ከዛም በዚህ መልኩ ይመጣልኛል ማለት ነው። በዚህ መልኩ ሲመጣልኝ አሁንም እስከ ካለር የሚለው እና ካለው አሁን ወደ ላይ በማድረግ ከለር አሁንም መመርጥ ሰጠዋለሁ ማለት ነው። አረንጓዴ፣ ቢጫ መረጥኩኝ ከዛ አሁንም ይሄኛው ነገር በማድረግ አሁንም ከለር እሰጣለሁ ማለት ነው። እዚህ ጋር ከለር የሚለው ሆኖም ናክቼ አሁንም እዚህ ጋር እንደዚህ ከዛ ወደዛ እንደዚህ አንሸራተታለሁ ከዛ እንደዚህ ጋር አንሸራተትኩ በኋላ አረንጓዴ፣ ቢጫ፣ ቀይ ያደርጋለሁ ማለት ነው። ቀይ በዚህ መልኩ ይመጣልናል ማለት ነው። ቀይ ያደረኩኝ ቀዩ ያኔ ይሄ ማለት ነው። አረንጓዴ ቢጫ ቀይ በዚህ መልኩ፣ ከዛም በኋላ አሁን ምንድነው የማደርገው እሰበስባቸዋለሁ ማለት ነው። እየሰበሰብኩ ነው አሁን ማለት ነው። በዚህ መልኩ እንደዚህ እሰበስባቸዋለሁ። እንደምታዩት ሰበሰብኳቸው ማለት ነው። አሁን ደግሞ ከጀርባ ያለውን ከለር ልቀይር ማለት ነው። ከጀርባው ያለውን ከለር መቀየር ፈልግ ያለው ቀጥታውን ምንድን ነው የምንነካው። እዚህ ጋር ደግሞ ከለር የሚል አለ። እሱን በመንካት ከጀርባ ያለውን ከለር እቀይረዋለሁ ማለት ነው። ይኸው በዚህ ይኸኛው ከለር መወደው ከለር ነው እንግዲህ እናንተ ከለር ምርጫ መምረጥ ትችላላችሁ። እና በዚህ መልኩ ቀየርኩት ማለት ነው። እዚህ ጋር ራይት ትምልክታለህ እሱን አሁን በዚህ መልኩ መጣልኝ ማለት ነው። አሁን ቀጥታ ደግሞ ምንድን ነው የምናደርገው ቴክስት እንጽፋለን። እዚህ ጋር ቴክስት እንጽፋለን። እዚህ ጋር በመሄድ ቀጥታ አሁን ወደ ቴክስታችን እንሄዳለን። እዚህ ጋር የመደመር ምልክት ተጫንቶ እዚህ ጋር ቴክስት እንሄዳለን። ከዛም እዚህ ጋር እስክርቢቶ ምልክት አለ እሱን ነክቼ አሁን ምንድነው የሚጽፈው? የሆነ አሁን ምጽፈው ማለት ነው የስጦታ የምሰጠው ነው። ስለዚህ የእሷን ስም ነው የሚጽፈው ማለት ነው። ከሳራ ላይ እየጻፈ ያለው ማለት ነው። በዚህ መልኩ አምጥቼዋለሁ። ከዛ እዚህ ጋ ምንድን ነው የማደርገው? ከለር እሰጠዋለው ማለት ነው። ደስ ያለኝን ከለር እሰጠዋለው ማለት ነው። እዚህ ጋ ከለር የሚለው በመንካት ከለር እሰጣለው ማለት ነው።

ያው እንደምታዩት በዚህ መልኩ ነው ማለት ነው። እንደገና ደግሞ አሁንም ያኔ ሳራ የት ውብብ እያሁንም ደግሞ እጽፍ አለው ማለት ነው። እኛው ከለሩ በዚህ ይሁን ከዛም ራይ ትላለሁ ማለት ነው። እንደገና አሁንም እዚህ ጋር የመደመር ምልክሉ በመንካት ቴክስት የሚለው በመንካት አሁን እዚህ ጋር የእርሳስ ነው ለስክሪፕት ነው ለተናገርቺ አሁን ቴክስት ጻፋለሁ ማለት ነው። በዚህ መልኩ ጽፌ ኦኬ ላላ ማለት ነው። ከዛ እንደዚህ ይመጣል ማለት ነው። ከዛ እዚህ ጋር ምንድነው የማደርገው ከለር እመርጥለታለሁ ማለት ነው። አሁን ከለር እሰጠዋለሁ በዚህ መልኩ ሰጠሁት ማለት ነው። ማሳ ሲቀስ ሳይዙ ማታ ለቅ ያኔ ከፍም ማሳነስን ከፍ ማድረግ ይቻላል። አሁንም ቀጥታ ወደ ቴክስት ልገባ ነው። እዚህ ጋር የመደመር ምልክቶ መንካት ቴክስት የሚለው ካለው ከዛ፣ እዚህ ጋር የእስክሪቱ ምልክት በመንካት አሁንም ወደ ቴክስት በዚህ መልኩ ሰራ ማለት ነው። አሁንም ኦኬ ላይ ከዛ ይሄኛው እንደዚህ ከለር ሰጠዋለሁ። ከለር እየመረጥኩ ነው። ከዛ በቃ እዚህ ጋር አሁን ምንድን ነው የምናደርገው? ራይት እናደርገዋለን። ከዛ በኋላ አሁን ድጋሚ የሆነም መጽሐፍ ከፈለግን ያንን መጨመር እንችላለን ማለት ነው። ያው አሁን ተጨማሪ ይሄንን ልጨምር ነው ማለት ነው እላለው። ከዛ ያው በዚህ መልኩ ነው ማለት ነው። ይህንን ይመስላል። ያው እንደምታየት በዚህ መልኩ ጻፍኩኝ ማለት ነው። ል በዚህ መልኩ አለኩት የፈልጋችሁትን እዚህ ውስጥ ገብታችሁ መጨመርም ትችላላችሁ ማለት ነው። ከዚያ ከፈልጋችሁ ወደ ጋላሪያችሁ ደግሞ ገብታችሁ ያንን መጨመር የምትፈልጉት ካለ እዚህ ጋ መደመር ምልክቱ ነክታችሁ እዚህ ጋ ፍሮም ጋላሪ የሚላለን እሱም በመንካት ቀጥታ ወደ ይኸው እንደምታዩት ወደ ጋላሪ ያመጣኝ ማለት ነው። መጨመር የምትፈልጉት ነገር ካለ ማለት ነው። እኔ አሁን ለጊዜው የምጨምረው ነገር የለም ማለት ነው። አሁን ጨርሰናል ማለት ነው። ይህንን ይመስላል ማለት ነው። ትወድታላችሁ። ያን የተለያየ ነገር መጨማመር እዚህ ጋ ሆናችሁ ትችላላችሁ። አሁን የተለያየ ጨመር ጨመር ማድረግ ትችላል። እና ውዶች ይሄንን ይመስላል ማለት ነው። ስለተከታተላችሁ እናመሰግናለሁ። ክበሩልኝ። ለእናንተ ይጠቅማል ያልኩትን ነገር ይዤላችሁ እመጣለሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ በመድረግ አበረታቱኝ። ቀጥታውን ይሄኛውን የምናወርደው እዚህ ጋር በመልካት ነው። ሼር የምናደርግበትን እንነካና ከዛ እዚህ ጋር እንነካለን ማለት ነው። ሼር የሚላን እሱን እንነካለን እናካለን ቀጥታውን ወረደልን ማለት ነው። እና ውዶች አሁን ለማውረድ ጨርሰናል ማለት ነው። አሁን ለማውረድ እዚህ ጋር እንነካለን፣ ከዛ እዚህ ጋር ሼር የሚል ምልክት አለ። እሱን እንነካለን፣ ቀጥታ አሁን ወረደልን ማለት ነው። እና ከፈለግንም ሼር ማድረግ እንችላለን። ሼርም ባናደርገው ወርዷል ማለት ነው። ወደ ሆነ ወደ ኢሞ፣ ወደ ቴሌግራም ምናምን ሼር ማድረግ አይጠበቅብንም። ከፈለግን ማድረግ እንችላለን። ግን ወርዷል አሁን እሱ አሁን ቀጥታ የምናገኘው ጌት ነው ጋላሪያችን ይሄው አሁን የት ነው ያገኘሁት? ጋላሪ ላይ ያገኘሁት ማለት ነው። እና ከዛ አሁን ቀጥታ ሄደን መለጠፍ ብቻ ነው። ስንለጥፍ ደግሞ ላሳያችሁ። ቀጥታ አሁን ወደ ይሄ ልጣችን እንገኛለን። ከዛም እዚህ ጋር ፕሮፋይላችን በመንካት አሁንም መልሰን እዚህ ጋር እንነካለን ማለት ነው። ከዛ በዚህ መልኩ መጣለና እዚህ ጋር እስክሪቢቶ ምልክት እንነካለን። ከዛም እዚህ ጋር እንነካለን። እዚህ ጋር የካሜራ ምልክቱን ነካ በማድረግ ቀጥታ በዚህ መልኩ ይመጣልናል ማለት ነው። ከዛም በኋላ ነካ እንነካዋለን ማለት ነው። ሆን የኔ አይደለም የሰው ስጦታ ስለሰራሁት ሼር አላደርገውም። ቀጥታ ይሄኛው ስንነካው በስሎ ቦታው ላይ ያስቀምጠልናል ማለት ነው። አለቀ። እንደዚህ ነው ማለት ነው። ቀየረን፣ ፕሮፋይላችን ማለት ነው። በዚሁ አጋጣሚ አንዳንድ እህቶች ያኔ ጥያቄ የሚጠየቁ ስላሉ ነው፣ እና በዚህ መልኩ መቀየር ትችላላችሁ። ቀጥታ አሁን የአሁኑ ቦታ ገብተን እዚህ ጋር ስንነቃር ነቃ ስናደርግ ወደ ጋላሪ ያመጣል። ከዛ ቀጥታ ይሄኛው መንካት ነው። ነቃ ስናደርገው ያኔ ፕሮፋይላችን ተቀይሮ እናገኛለን ማለት ነው። ይሄ ነው የዛሬ ቪዲዮ፣ ይህን ይመስል ነበር። አመሰግናለሁ። ጀዛቁምላ ኸይር። ሰላም አለይኩም ወረመቱላ ወበረካ